የዲያጎ ማራዶና ሐኪሞች በነፍስ ማጥፋት የቀረበባቸው ክስ የፍርድ ሂደት ተጀመረ። የነርቭ ቀዶ ጥገና ሐኪምና የአእምሮ ህክምና ባለሙያውን ጨምሮ ሰባት የጤና አጠባበቅ ባለሙያዎች ለዲያጎ ማራዶና በቂ ህክምና አገልግሎት አልሰጡም በሚል ክስ ለፍርድ ቀርበዋል። የ1986 የዓለም ዋንጫ አሸናፊ ከእግር ኳስ ታላላቅ ተጫዋቾች መካከል አንዱ የነበረው ዲያጎ አርማንዶ ማራዶና በህዳር 2020 ከቦነስ አይረስ ወጣ ብሎ በሚገኝ መኖሪያ ቤት ውስጥ በስልሳ አመቱ በልብ ህመም ህይወቱ ማለፉ ይታወሳል። የህክምና ባለሙያዎቹ ለማራዶና አስፈላጊውን የህክምና እገዛ ባለማድረግ ህይወቱ በቸልተኝነት እንዲያልፍ በማድረግ በነፍስ ማጥፋት ወንጀል ተከሰዋል። ጉዳዩን እየተከታተሉት የሚገኙት ከሳሽ አቃቤ ህግ ፓትሪዮስ ፌራሪ ማራዶና ከመሞቱ ከሁለት ሳምንት በፊት ትግሪ በተባለች ከተማ ወደ ሆስፒታል ተወስዶ እንደነበር ተናግረዋል። በወቅቱ ማራዶና በአእምሮ ውስጥ የደም እርጋት አጋጥሞትና ቀዶ ጥገና እንደሚደረግለት በሐኪሞች ተወስኖ ነበር። በተጨማሪም ህክምናውን ሲከታተሉ የነበሩት ሐኪሞች በቤቱ ሆኖ እንዲታክምና ቀዶ ገናም በዛው መኖሪያ ቤት ውስጥ እንዲያደርግ የወሰኑት ውሳኔ ለእግር ኳስ ኮከቡ ህልፈት ምክንያት መሆኑን በመጥቀስ ነው ክስ የተመሰረተው። አቃቤ ህጉ ማራዶና በመኖሪያ ቤት ውስጥ ተገቢውን ህክምና ባለማግኘት ባልጋ ላይ ሆዱ አብጦ ተገኝቶ የሚያሳል ምስል ለፍርድ ቤት አቅርበዋል። በፍርዱ ሂደት ላይ የማራዶና ሁለት ሴት ልጆች በፍርድ ቤት ተገኝተው ጉዳዩን ሲከታተሉ ታይተዋል። ለአራት ወራት ይቆያል በተባለው የፍርድ ሂደት የተከሰሱት ሰባት የሕክምና ባለሙያዎች ጥፋተኛ ሆነው ከተገኙ እስከ 25 ዓመት ድረስ ሊፈረድባቸው ይችላል። እግር ኳስ በዘመኑ ካያቸው የምንጊዜም ድንቅ ኮከቦች መካከል አንዱ እንደሆነ የሚነገርለት ዲያጎ ማራዶና በ1986 የዓለም ዋንጫ ያነሳው ብሔራዊ ቡድን አባል ከመሆኑ ባለፈ በ2010 የደቡብ አፍሪካ የዓለም ዋንጫ የአርጀንቲናን ብሔራዊ ቡድን በአሰልጣኝነት መርተዋል። የዩኤስኤይድ ድጋፍ በመቋረጡ በትግራይ ክልል ከ20ሺህ በላይ ሰዎች ለአደጋ መጋለጣቸው ተነገረ። 2.4 ሚሊዮን ዜጎች ድጋፍ ጠባቂ በሆኑበት በዚህ ክልል የኤጀንሲው ድጋፍ መቋረጥ የምግብ እጥረትን ሊያስከትል ይችላል ተብሏል። በ2023 በጀት ዓመት 1.8 ቢሊዮን ዶላር ድጋፍ ያገኘችው ኢትዮጵያ በአፍሪካ ከዩኤስኤይድ ከፍተኛ ድጋፍ በማግኘት ቀዳሚዋ ናት። አሜሪካ የደቡብ አፍሪካ አምባሳደርን ከሀገሯ አባረረች። በዋሽንግተን የደቡብ አፍሪካ አምባሳደር ፕሬዚዳንት ዶናልድ ትራምፕን ተሳድበዋል በሚል ሀገሪቱን ለቀው እንዲወጡ ታዘዋል ተብሏል። አሜሪካ የሀገር ዲፕሎማትን ስታባረር ከረዥም ጊዜ በኋላ የተከሰተ ነው ተብሏል። የትራምፕ አስተዳደር ኤርትራና ሶማሊያን ጨምሮ በ41 ሀገራት ላይ የጉዞ እገዳ ለማውጣት ሰነድ ማዘጋጀቱ ተነገረ። በከፊልና ሙሉ ለሙሉ እገዳ የወጣባቸው ሀገራት ዜጎች ወደ አሜሪካ እንዳይገቡ ይከለክላሉ። ሶማሊያ በግዛቷ ውስጥ ፍልስጤማውያንን የማስፈር እቅድ እንደማትቀበል ገለጸች። የአገሪቱ ውጭ ጉዳይ ሚኒስትር በአሜሪካው ፕሬዚዳንት ዶናልድ ትራምፕ የቀረበው የጋዛ እቅድ ፍልስጤማውያንን በርስታቸው በሰላም የመኖር መብታቸውን የሚነጠቅ ነው ብለዋል። አሜሪካና እስራኤል ፍልስጤማውያን እንዲሰፍሩባቸው ከመረጧቸው የአፍሪካ ሀገራት መካከል ሶማሊያ አንዷ መሆኗ ተዘግቦ ነበር። ሐማስ በጋዛ የሚገኙ አሜሪካውያን ታጋቾችን ለመልቀቅ ተስማማ። የፍልስጤሙ ቡድን ሁለተኛው ምዕራፍ የተኩስ አቁም ድርድር እንዲጀመር አደራዳሪዎች ላቀረቡት ምክረ ሐሳብ አዎንታዊ ምላሽ መስጠቱን አስታውቋል። አሜሪካ በቅርቡ በሽብር ከፈረጀችው ሐማስ አመራሮች ጋር ለመጀመሪያ ጊዜ የቀጥታ ንግግር ማድረጓ ይታወሳል። እስራኤል በጋዛ የዘር ማጥፋት ተግባርና ጾታዊ ጥቃት ፈጽማለች ሲሉ የተባበሩት መንግሥታት ድርጅት ባለሙያዎች ከሰሱ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አድሏዊና ጸረ ጽዮናዊ ነው በማለት የሪፖርቱን ግኝት ውድቅ አድርገዋል። ሪፖርቱ እንደገለጸው የእስራኤል ኃይሎች ፍልስጤማውያንን ልብሳቸውን በመግፈፍ በአደባባይ እርቃናቸውን እንዲታዩ አድርገዋል፣ ወሲባዊ ጥቃትም ፈጽመውባቸዋል ሲል ከሷል። ሩሲያና ቻይና የኢራን ኒውክሌርን ለሰላማዊ ዓላማ የመጠቀም መብት እንዲከበር ጠየቁ። ሀገራቱ በከፍተኛ ባለሥልጣኖቻቸው በኩል በቤጂንግ ባደረጉት ውይይት የኒውክሌር ድርድር በጋራ መከባበር ላይ እንዲመሠረትና በኢራን ላይ የተጣሉ ሁሉም ማዕቀቦች እንዲነሱ ጠይቀዋል። በመድረኩ ላይ ማንኛውም የኒክሌር ስምምነት የሁለቱን ወገን ጥቅሞች ያከበረ ሊሆን እንደሚገባው ጠይቀዋል። የሩሲያ ዩክሬን ጦርነት መከሰቱን ተከትሎ ሩሲያ ጦሯን ከዩክሬን ግዛት እንድታስወጣ በሚል በሞስኮ ላይ ከ12000 በላይ ማዕቀቦች ተጥሎባታል። ከዚህ በተጨማሪ በውጭ ሀገራት ያሉ የሩሲያ ሀብት እንዳይንቀሳቀስ የታገደ ሲሆን፣ በአጠቃላይ ግማሽ ትሪሊየን ዶላር ገንዘብ ታግዷል። በማረፍ ላይ የነበረው አውሮፕላን በአጋጠመው የእሳት አደጋ ምክንያት መንገደኞች በክንፉ ላይ ለመውጣት ተገደዱ። የአሜሪካ አየር መንገድ ንብረት የሆነው አውሮፕላን በዴንቨር አውሮፕላን ማረፊያ ሞተሩ በእሳት ተያይዘዋል። በአደጋው 12 ሰዎች መጠነኛ ጉዳት ደርሶባቸው ሕክምና እየተከታተሉ ይገኛሉ። በአሜሪካ ውሻ መሳሪያ ተኩሶ አሳዳጊውን አቆሰለ። ውሻው በተኮሰው ጥይት አሳዳጊው ላይ መጠነኛ ጉዳት አደርሷል። ውሻው ተቀባብሎ የተቀመጠውን መሳሪያ ሲተኩስ አሳዳጊው ተኝቶ ነበር ተብሏል።